ወደ አረንጓዴ የሚያደራ ክፍል አለ። እዚህ ጋር ሰማያዊና ፒንክ አለ። የመሰለኝ ነው ማለት ነው፣ ቁጦታ ነው። ትልቁ ነገር በማላችሁ ትልቅ የሚያስተሳስራችሁ ልጅ አለ። በማላችሁ ደግሞ ያለውን ክፍተት የሚያጠብ ልጅ አለ። እግዚአብሔር በማላችሁ የፈጠረውን ክፍተት ሲመልስ፣ እሺ ቤተሰቦች፣ ይሄንን እንግዲህ የሚያፈነዳለን ሰው አንድ ሰው። እሺ፣ አንድ ሁለት

ቤተሰቦቻችን እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ እንግዲህ ያለነው ቡታ ጅራ ሁሉ ከተማ ዛሬም እንግዲህ አልወጣንም። ዛሬ እንግዲህ እምር ድምቅ እፏ ብለን ቡታጅራ ላይ ለምን እንደዚህ ቆንጆና እንደተገኘን እንግዲህ መገመት አይከብዳችሁ። እንግዲህ በዚህ በኩል ሰማያዊ አለ፣ በዚህ በኩል ደግሞ ፒንክ አለ። እንግዲህ የሩታ ዛሬ እጾታ የልጇን እጾታ የምታውቅበት ቀን ነው። እንግዲህ እኛ ሁሉም ነገር ከሞላ ጎደል አዘጋጅተናል ማለት ነው። ሁላችንም እዚህ በመገኘታችን በጣም ደስተኛ በጣም

ቤተሰቦቻችን ያው እንግዲህ ያለውን ነገር እናውቃለን፣ በአብርሃምና በሩት ማል የተፈጠሩትን ነገሮች እያናሉ ነገር እናውቃለን። ግን ደግሞ በመሀላቸው የሚያስተሳስራቸው ትልቅ ነገር አለ፣ ያው እሱም ቢሆን እሱም ልጅ ነው። ይህንን እንግዲህ ጓደኞቻችን እኔ ጓደኞቹ ሮያል ፋሚሊ እንዲሁም ደግሞ ግሬስ ፋሚሊዎች ሀይ ሀይ፣ አዛጋ ያሉ አሉ እና ይህንን ፕሮግራም ያዘጋጀ ነው። እንግዲህ ሁላችንም ምናል ከሌ ከከሌ ብለን ቁጥር ወይም ደግሞ ስም መጥራት ከጀመረን ነገ ነው የምንጨርሰው። እና ሁሉም ሰው እዚህ ጋር የአብርሃምና ሩታ ወዳጆች ሁሉም ሰው ነው ይህንን ፕሮግራም ያዘጋጀው ማለት ነው። እናንተም ደግሞ ይህንን ፕሮግራም እንዲዘጋጅ በውስጣችሁ እንደምትፈልጉ ይገባላል እኮ ባስነግሩንም ማለት ነው። እና ቤተሰቦች እንግዲህ በመሀላቸው ትልቅ የሚያስተሳስር ነገር አለ፣ ያው ልጅ ነው። ልጃቸውም እንግዲህ እጾታቸውን ለማወቅ ሁሉም ይፈልጋሉ። ማንም ሰው ማወቅ የማይፈልግ ሰው የለም። እንግዲህ ሩታ ከመወልዷ በፊት እሷን ማወቅ ትፈልጋለች። በእርግጠኝነት ሰው ይህን ፕሮግራም ያዘጋጀው ነው እጾታውን ለማወቅ ነው ማለት ነው እና

እና ቤተሰቦች እንግዲህ አብርሃምን እና ሩታ ሁለቱንም ነው ሰርፕራይዝ የምናደርጋቸው። በሁለቱም ማለት የተፈጠረውን ነገር ሳናቀርተን አይደለም፣ ግን ደግሞ ይሄ እንዳልኳችሁ የመጀመሪያ ልጇ ነው፣ የመጀመሪያ ህይወቷ ነው፣ እሷ አዲስ ነገር ነው ይሄ ለእሷ ማለት ነው። ስለዚህ ለሱም ኦፍኮርስ ለሱም ትልቅ ነገር ነው። ያው ግን እንደ ሴት ደግሞ ለእሷም ትንሽ ከበድ ይላል እና የተሰማችሁን ስሜት አጠራጠራ አድርጋችሁ ትገልጻላችሁ አንዳንድ ቀስታችኋለ ላ እና ቤተሰቦች ሁላችንም ስሜታችንን እንገልጻለን። ከዛ በፊት ግን እኔ ስሜት መግለጽ እፈልጋለሁኝ። ሁለቱ አብረው እንዲሆኑ ብዙ ነገር ተሞክሯል። እናንተ የምታዩት ነገር በቪዲዮ እንዳለ ሆነው በቪዲዮ የማይታዩ ነገሮችም ደግሞ እኛ ጓደኞቻቸው ብዙ ነገሮች ሞክረናል አብረው እንዲሆኑ እፈልጋለን። አብረው ማለት ይዋደዳሉ፣ ይፋቀራሉ። በመሀላቸው ብዙ ነገር ተፈጥሮ ነው ብሬክፕ አፕ የተፈጠረው ግን ደግሞ ባይሆን ደስ ይለን ነበረ። ማለት ሁሉም ነገር በሰላም ቢሆን ሁሉም ነገር ሰላም ነው። ቤተሰቦች እንግዲህ አየሩን እያያችሁ ስለው በጣም ድብቅ ብለናል። በጣም ነው የሚያምሩት ግሬስ ፋሚሊዎች፣ በዚህ ሮያል ፋሚሊ በዚህ ማለት ነው። እና በጣም ነው ደስ የሚሉት። እንኳን ደህና መጣችሁ ጋይስ

ጣማን የመጣውማ መጣ ለአብረሽ እና ለሩታ እንግዲህ ይኸው በግ ተይዞ፣ እንዴት ልበላው ነው? ዝውውር። እሺ እንዴት ሰላም አይስጥ። እኔ ከበግ ያለኝን ነገር ታውሳላችሁ። ጋዝ ዱባይም ይዤ ልሄድ ነበረ እምቢ ብለውኝ ነው። እና ቤተሰቦች እንደምታዩት ነው እንግዲህ በግ ይዘው መጥተዋል። ስም ያልተገለጸ ሰው ነው፣ የሩታና የአብርሽ ወዳጅ፣ በጣም ትልቅ ሰው። አንዴ አንዴ ጭጫ፣ አንዴ ሞቃል። እንግዲህ እናመሰግናለን። ወደ በግ ተራ ማለቴ፣ ወደ ቦታው መልሰን፣ ኧረ ሽንቱ ሸና ይመስላችኋል። አሁን ሽንቱ ሸና እና ምን ትገምታላችሁ? ወንድ ነው ሴት

አሪፍ አሪፍ በጣም ቆንጆ ላይ ናችሁ እሺ አንተስ ወንድ ነው ሴት ነው የሚመስለው መንታ መንታ እሺ መንታ ለመሆኑ ልንገረህ ከ በቃ ወንድ ነው ሴት ወንድ ወንድ ባብርሽ በጣም ስተማመናላችሁ ግሬስ ፋሚሊ እንዳየሁት ከሆነ ወንድ ነው ሴት መንታ መንታ መንታ አይቻልም መንታ እሺ ወንድ ወንድ እሺ ትንሱን እናገኛታለን እዚህ ጋር ጋይዝ ትንሱ አለች እዚ ጋ እንኳን ደህና መጣሽ እንኳን ደህና ቆሽ እ ምን ትገምቻለሽ ወንድ ነው ሴት ሴት እንድትሆኑ ፈልግ ያ የሩት ተወዳጅ ናት ማለት ነው እንግዲህ የሁላቸው ግሬት ፋሚሊዎች እና ሮያል ፋሚሊዎች ገምታቸዋል ብ አንተ ለሚሰግረኛል እና ቤተሰቦች ረ የፋማ እናዘዙ

እንግዲህ ሁላችንም እንደዚህ አምሮብን ድምቅ ብለን እንግዲህ ሩታንና አብሮሽን እየጠበቅናቸው ነው። ማን ቀድሞ እንደሚመጣ ግን አላወቅንም። ሩታ ከቀደመች እንግዲህ ሁላችንም ሰርፕራይዝ እንላለን፣ አብርሃምም ከቀደመ ሰርፕራይዝ እንላለን ማለት ነው። ስለምን እንደሆነ ግን አይገባቸውም ይመስለኛል። አይደለም፣ ስለ ጾታ ምናምን ሊሆን ይችላል ብላችሁ ተሰባላችሁ አግዙ። ቴንኪ በጣም ሮያል ፋሚሊ። እና እንግዲህ ቤተሰቦች እንግዲህ እንደዚህ ያሳመሩልን እንደዚህ ያሳመሩልን ሀፒ ዲኮር ቡታጅራ ላይ የሚገኙ ናቸው ማለት ነው። በስተ እንግዲህ ቡታጅራ ውስጥ ምንም አይነት ፕሮግራም ሲኖራችሁ ሀፒ ዲኮርን ብቻ ነው ሜሽ የምታደርጉት ወይም ደግሞ ለፕሮግራማችሁ የምትጠሯቸው እነሱን ብቻ ይሆናል ማለት ነው። መሸና በመነጸሩ ማናጀር የያዘው ቤተሰቦች እንግዲህ ቀድሞ የሚመጣው ማለት እንደሆነ አላወቅንም። ሁላችንም እንግዲህ በተጠንቀቅ ቆመናል። አሪፍ ፕሮግራም እንደሚሆን ተስፋ እናደርጋለን። ወይ ሩታ ወይ አብርሽ ቀድሞ ይደርሳሉ ማለት ነው። እዛ ጋር ብዙ ሰዎች አሉ፣ ይህን ነገር ማኔጅ የሚያደርጉ ማለት ነው። እንግዲህ እስኪመጡ ድረስ በጣም ጓጉተና። አንተ ግን የሚረካ የለም አንተን የሚረካ ግን የለም። ቤተሰቦች እንግዲህ አሁን የሚመጡበት ሰዓት ደርሷል። ማን ቀድሞ እንደሚመጣ አናውቅም። ግን ደግሞ እኛ ሰርፕራይዝ ለማድረግ በተጠንቀቅ ቆመናል ማለት ነው እንግዲህ አዎ ፈጣሪ